እንዴት ናችሁ? ያው ለሁሉም ቤተሰቦች በክፍል አንድ ይዘንላችሁ የመጣ ነው የፊደላት ቅርጽና እንዲሁ የእያንዳንዳቸው ድምፅ ነበረ። አሁን በክፍል ሁለት ያኛውን የሚቀጥለውን ክፍል ይዘንላችሁ መጠናል። እንዴ ናችሁ? ሳብስክራይብ አድርጉ ቀጣይም ክፍል እንዲደርሳችሁ። ዛሬ በክፍል ሁለት ከመጀመሪያው ክፍል የቀጠሉትን ይዘንላችሁ መጠናል። ተከታተሉን የዩ ይ ያ የ ይ ዮ ይኸው መጀመሪያ ላይ እንደጠራ ነው። የመጀመሪያው ፊደል የ ይባላል ማለት ነው። ከዛ ይህ የ የሚባል ፊደል የራሱን ሰባት እንደ ተለያዩ ቅርጾች አሉት። ይኸው ይኸው ይኸው ይኸው ስንቆጥራቸው አንድ፣ ሁለት፣ ሶስት፣ አራት፣ አምስት ስድስት፣ ሰባት ሰባት ቤተሰቦች ናቸው። ይህ ከመጀመሪያው ላይ የ ከሚባለው ላይ እየተመሰረቱ የው የመጀመሪያው ፊደል የ ይሆናል። ከዛ የው በጎን በኩል ች ነገር ቅጥል ነገር በወደጎን ጎን ሆሪዞንታል ነገር ወይም አግድም ነገር ተጨምሮባት ዩ። ከዛ እንደምታዩት ይህ ነገር ተጨምሮበት ይ። ከዛ ከዚህ ከኋላው ላይ እንደዚህ ተጨምሮበት ያ። ከዛ ይህ ቀለበት ነገር ተደርጎበት ይ። የ ከዛ እንደዚህ ነገር ሆኖ ደግሞ ይ ከዛ ይሄ ነገር ተጨምሮ ዮ ይሆናል ማለት ነው። እሺ ውዳጆች፣ አንዴ እንደገን ልገምላችሁ ምናልባትም በትክክል ያልጠራችሁ በትክክል እንድጠሩ የተሸጋገራችሁ ካላችሁ እንደዚሁ ቀለል አድርጋችሁ እንድትይዙ የ ዩ ይ ያ የ ይ ዮ። እሺ አሁን በትክክል ጠርታችኋል። ቀጣዩ ፊደል ወይም ፊደል ቤተሰብ ደግሞ ነ ይሆናል። ይህንም እንደተለመደው የራሱ ቤተሰቦች አሉት። ነ፣ ኑ፣ ኒ፣ ና፣ ኔ፣ ን፣ ኖ እሺ አንዴ እንደገና ልትገምላችሁ ነ ኑ ኒ ና ኔ ን ኖ። እሺ እነዚህን ይህ ነ የሚባል ድምጽ ጠርታችኋል። ነ ከዛ ከነ ላይ በጎኑ ላይ ሲጨመርበት ኑ ብለን ጠራን። ኑ ከእግሯ ላይ ወደዚህ ዘወር ያለች ወይም ጫማ ነገር የተጣመመች ነገር ስትደረግባት ኒ። ከዛ ከነ ላይ ወደ አናቱ እንደዚህ ወደ አንድ በኩል ዘወር ቅርንጫፍ ሲደረግበት ና። ከዛ ከዚህ ፊደል ላይ እንደዚህ አይነት ቀለበት ሲጨመርበት እንደምታዩት ኒ። ከዛ ከዚህ ነ ከሚባል ፊደል ላይ እንደዚህ የሆነች ቅርንጫፍ ነገር ስትደረግባት ን ው ከዚሁ ነ ከሚባል ላይ ሂደን ወደ ዞር አድርገን ቀለበት ነገር ስንጨምር ይሄ ፊደል ኖ የሚባል ድምፅ የሚወጣው ፊደል የነ ቤተሰብ መስርቷል። እሺ አሁን ቀጣዩ የፊደል ቤተሰብ ደግሞ ኝ ይባላል። የምታዩት ፊደል ይሄ ነው። ኝ ቅርጹ ሲታይ ከነጋ ይመሳሰላል፣ ግን ከነ ልዩ የሚያደርገው ይሄ ካናቱ ላይ ያለው አግድም መስመር ነው። ይሄ ዩት በትኩረት ተመልከቱት። ነ ነው። ከዚያ ከነ ላይ እንደዚህ ቢደም ካናቱ ላይ እንደዚህ ቢደረግበት፣ ወይም አግድም መስመር ቢደረግበት ኝ ይሆናል ማለት ነው። ስለዚህ ይሄ ኝን አሁን በትክክል እንጠራለን። ኘ ኙ ኚ ኛ ኜ ኝ ኞ። እሺ እስኪ አንዴ ልድገምላችሁ ኘ ኙ ኚ ኛ ኜ ኝ ኞ ይሄንኑም እያንዳንዱን በትኩረት ቅርጹን እያያችሁ ቪዲዮን እያስቆማችሁ በእስክሪፕቶ እየጻፋችሁ ተለማመዱ ድምፁንም እንደዚሁ ደጋግማችሁ እያላችሁ ተለማመዱ ይሄው በተለመደው መንገድ እንደዚሁ ያሉትን ቅርጾች በትክክል እዩ። አሁን ወደ ቀጣዩ ፊደል እንሄዳለን። ቀጣዩ ፊደል አ ይባላል። አ ኡ ኢ አ ኤ እ አ ኡ ኢ አ ኤ እ ኦ። ይሄውም እንደዚህ የራሱን ቅርጽ እየቀያየረ ነው ቤተሰቦቹን የመሰረተው። ይሄ አ የሚባል ፊደል በትክክል እዩት። ይሄ ነው። ከዚያ ከአ ላይ በጎኑ እንደዚህ ተደረገ፣ ኡ የሚባል ድምፅ ወጣ። ይሄ ባይኖረው አ የሚባል ድምፅ ነበር የሚኖረው ማለት ነው። ይህች ነች አሁን ኡ የሚባል ድምፅ እንዲኖረው ያደረገችው፣ ይህን ከያዛችው፣ ይችን ጨመራችው ኡ። ከዛ ከግሯ ላይ እንደዚህ ተጨመረባት ኢ። ይቺ ባትኖር ግን ማን ነበር የምትሆን ማለት ነው? ይሄ ፊደል ነበር የምትሆን አ። ግን ከአ ላይ ይቺ ከግሯ ላይ እንደዚህ ተጨምሮ ኢ ከዛ ይሄኛው ፊደል አ በዚህ በኩል አጠረ። አ ከአ ላይ የራሱን ቤተሰብ አ አ ድምፁ ረዘም ያለ አ ይሄ ደግሞ ድምፁ ረዘም ያለ አ። ያው አ ነው፣ ተመሳሳይ ድምፅ ነው ያለው። ትንሽ ይሄኛው ረዘም ይላል። ከዛ ይህኛው ላይ ደግሞ ከራሱ እግር ላይ ቀለበት ጨምሮ ኤ የሚባል ቤተሰቡ አለ። ኤ እች ጋን ነው የተጨመረው። ኤ ባይኖር እች ባትኖር አ ነበረች ማለት ነው። ስለዚህ ግን እች ስላለች ኤ። ከዛ ካናቱ ላይ አንድ አንድ ዝግዛግ ብቻ ነበረች፣ ሁለተኛ ዝግዛግ ጨምሮ እ ሚል ድምፅ የሚወጣው ቤተሰብ አለው ማለት ነው እ። ከዛ ቀጣዩ ፊደል ኦ የራሱ ቤተሰብ ነው። የራ ቀጣዩ ሆሄ ኦ ወይም ሰባተኛውን የመጨረሻው ኦ፣ ይሄ በቀኝ በኩል ነው። አንድ እግሩ ያጠረው ኦ ሚባል ሆሄ ተመሰረተ። የአ ቤተሰብ ማለት ነው። እስኪ ይህን ቅርጹ ላይ ትኩረት አድርጋችሁ የመጀመሪያውን አጠራር ከረሳችሁ አንዴ ልድገምላችሁ አ ኡ ኢ ቀጣይ ፊደል ቤተሰብ እንሄዳለን። ቀጣይ ፊደል ቤተሰብ ከ ይባላል ባጠራሩ። ይኸውም እንደዚሁ ሰባት ነው በቁጥር ሰባት ቤተሰብ ነው። ይሄ ሰባት ቤተሰብ ይሄ ራሱ ጋር ያሉ ቅርጾችን እየቀያየረ ነው። እነዚህ ሁሉ የተመሰረቱት ሌሎቹ ስድስቱ። ስለዚህ ይሄ ከ ኩ ኪ ካ ኬ ክ ኮ በትክክል ከጠራችሁ፣ እስኪ ቅርጹ ላይ ያለውን የቅርጽ ልዩነት ላይ ትኩረት አድርጉ። ከ ይኸው ሆሪዞንታል ወይም አግድም መስመር ኩ ከግሩ ላይ ወደ ዘወር ኪ በግራ በኩል አጠር ካ ከቀኝ እግሩ ላይ ቀለበት ኬ። በዚህ በኩል ብታደርጉት ትክክል አይሆንም። እሺ ቤተሰብ፣ በዚህ በኩል አይደለም። ያው ይህንንም ታሳቢ ማድረግ ያስፈልጋል። ኬ። ከዛ በዚህኛው እግሩ በኩል እንደምታዩት በትክክል ያለውን ቅርፅ ተመልክቶ መጽሐፍ ግዴታ ነው። ክ። ከዛ በዚህ በኩል እግሩ ሲያጠር ኮ ከዛ እስኪ አንዴ በትክክል ጥራላችሁ። ከ ኩ ኪ ካ ኬ ክ ኮ። ቀጣዩ ፊደል የፊደል ቤተሰብ የሆነው ፊደል ሀ ይባላል። ሀ ከከ ጋር ይመሳሰላል። ግን እንደዚሁ እንደነ እና እንደኘ የፊደል ልዩነት ማለት ነው እኚህ እንዳያችሁት የመጀመሪያው ነ ነበር እንደዚህ አግድም መስመር ተጨምሮበት ነው ኝ የሚባል ፊደል የሆነው ይህ ደግሞ ከ ነበር አግድም መስመር ተጨምሮ ሀ ስለዚህ አንዱን ፊደል መያዝ ለሁለተኛው ወይም ለሌላኛው ፊደል ለመያዝ ነገሮቹ የምታመዛዝኑ ከሆነ በቀላሉ መያዝ ትችላላችሁ ማለት ነው ለእኔም ለዛ ይጠቅማችኋል ብዬ ነው እንደዚህ ረዘም ላለ ሰዓት እየደጋገምሁና ቀጾቹን ቀርጾቹን እያስተያየሁ እየነገርኳችሁ ያለ ሳሰለችሁ ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ ይሄ የመጀመሪያ ፊደሉ ድምፅ ብቻ ነው እንጂ የተቀሩት ከሀ ቤተሰቦቹ ጋር የድምፅ አወጣጡ ይመሳሰላል። የመጀመሪያው ራሱ ጋር ላይ ብቻ ነው ሀ የሚባለው ሀ ከዛ ሁለተኛው ድምፁ ሁ፣ በጎን በኩል እንደዚህ አግድም መስመር ተጨምሮበት ሁ። ከዛ ከእግሯ ላይ እንደዚህ ጫማ አይነ የመሰለሽ ነገር ተጨምሮባት ሂ ሂ። ከዛ በግራ በኩል እንደዚህ አንድ እግሯ ጥሮ ሃ። ከዛ በቀኝ በኩል እንደዚህ ቀለበት ከእግሩ ላይ አድርጎ ሄ። ከዛ እንደዚህ አንድ ዝግዛግ ተጨምሮ እንደዚሁ የተለመደው ቅርጽ ሆኖ ህ። ከዛ በቀኝ በኩል እግሩ ሲያጥር ሆ ሆነ ማለት ነው። እስኪ አንድ ልጥራላችሁ። ሀ ሁ ሂ ሃ ሄ ህ ሆ! አሁን ወደ ቀጣዩ የፊደላት ቤተሰብ ወ ወደሚባለው እንሄዳለን። የፊደል ወ ይባላል። ይሁም እንደዚህ ቤተሰቦች አሉት። እነሱንም በትክክል እጠራላችኋለሁ። ወ ዉ ዊ ዋ ዌ ው ዎ እሺ አሁን እንደገና እንደ እስኪ ልድገምላችሁ። ምናልባት በትክክል መጥራት የተቸገራችሁ አሁንም ከኔ ጋር ደግማችሁ በሉ ወ ው ዊ ዋ ዌ ዉ ዎ። አሁን እንግዲህ ወ ከሚባል ላይ እንግዲህ የተለያዩ ቅጽሎችን በእስክርቢቶ ጫር እየተደረገ እየተሰራ ነው የተመሰረተው። ሌላ አይደለም። ይሄን ወ በትክክል ተጽፋላችሁ፣ ከዚያ ሌሎቹን ደግሞ እራሱን ወ ጽፋችሁ፣ ከዛ ቅጽሎቹን ከዚሁ ላይ መጨመር ማለት ነው። ይህን ወ ከጻፋችሁ በኋላ በጎን በኩል እንደዚህ የተጨመሩበት ው። ከዚያ ይህን ወ ከጻፋችሁ በኋላ እንደዚህ አድርጋችሁ ከመሀሉ ላይ ዘወር ስታደርጉበት ወይ ከዚያ ወን በትክክል ከጻፋችሁ በኋላ እንደዚህ ከእግር ስጨምሩበት ዋ ወን በትክክል ከጻፋችሁ በኋላ እንደዚህ አድርጋችሁ ክብ እግር ስጨምሩባት ዌ ወን በትክክል ከጻፋችሁ በኋላ በጎን በኩል መሀሉ ላይ እንደዚህ ስጨምሩበት ው ከዚያ ወን ከጨምራችሁ በትክክል ከጻፋችሁ በኋላ እንደዚህ ዘወር አድርጋችሁ እግር እንደዚህ ስታደርጉበት ወ ይሆናል ማለት ነው። ስለዚህ ወን በትክክል የሁሎችንም ፊደላት የመጀመሪያ የሁሎችንም የፊደል ቤተሰብ የመጀመሪያ ሆሄ መያዝና ከዚያ ራሱን እየጻፉ ቅጽል በመቀያየር የተለያዩ የፊደል ቤተሰቦችን መጻፍ ይቻላል። ምክንያቱም እነዚያ የተመሰረቱት በመጀመሪያዎቹ ፊደል የራሳቸውን ቅርጽ እየቀያየሩ ስለሆነ የመጀመሪያ ፊደሉን መያዝና ቀጣዩን ቅርጽ ደግሞ በትክክል እያዩ ድምፁም እንደዚሁ የራሱን ድምፅ እየጠሩ መለማመድ በቀላሉ ፊደላትን ለመያዝ ይጠቅማል። እሺ ህና እንዴ ልጥራላችሁ እና ወደ ቀጣይ ፊደል ቤተሰብ እንሄዳለን። ወ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ዎ። አሁን ቀጣይ ፊደል ቤተሰብ ይሄ ነው። መታየት ሁለት ቀጥታ መስመር ሆሪዞንታል ሳይሆን ቨርቲካል የሚባለው ወይም ወድ ላይ ወድ ላይ በቀጥታ ፓራሌል የተዘረጉ መስመሮች ናቸው እነዚህ። ስለዚህ እነዚህ ላይ ደግሞ አንድ ሆሪዞንታል ወይም አግድም መስመር፣ ሁለቶቹ ተያያዙ፣ በአግድም መስመር ነገር ታሰሩ፣ መሰላል የመሰለ ነገር ሆነ እዛ። ይሄ ፊደል ማን ተባለ? ዘ ተባለ። ስለዚህ እዩት፣ እንዴት እንደምትጽፉት እዩ። ሁለት መስመሮች በእስክሪፕቶ ጫር ጫር ማድረግ ከዚያ ከመሀሉ ላይ ማሰር። እዛ ማን ብላችሁ ጻፋችሁ ማለት ነው። ማን ሚል ፊደል ጻፋችሁ ማለት ነው። ዘ። ስለዚህ አማረኛ ፊደላት በእንደዚህ በቀጥታ በትኩረት ከታየ ከባድ አይሆንም። ዘ ዙ ዚ ዛ ዜ ዝ ዞ እሻ እንዴ ልጥራላችሁ እና ቅርጾቹን ልዩነት አሳያችኋለሁ። ዘ ዙ ዚ ዛ ዜ ዝ ዞ ይኸው የምታዩት ይሄ ከሁለት ቀጥታ መስመርና ከአንድ አግዳሚ መስመር የተመሰረተ ፊደል ዘ ከጎኑ ላይ እንደዚሁ ረዘም አድርጎ ዙ ሆነ። ይሄ ፊደል አሁንም ከእግሩ ላይ እንደዚህ ዘ የሚባለው ፊደል ከእግሩ ላይ ወደ ዘወር ተደርጎ ዚ የሚባል ሆሄ ያለው ወይም ዚ የሚባል ድምፅ ያለው ሆሄ ተመሰረተ። ከዚያ በግራ በኩል እግሩ አንድ አጥሮ ይኸው ሁለቱ እኩል ነበሩ፣ አጠር አለ እግሩ ዛ ሆነ። እንግዲህ የዘ ቤተሰብ ዛ የሚባል ሆሄ ነው ማለት ነው። ይሄ ከዛ ከዘ ፊደል ላይ ወይም ከራሱ ቤተሰብ ላይ ያችን ክብ ነገር መስርቶ ዜ ዜው የሚባል ድምፅ ያለው ፊደል ተመሰረተ ማለት ነው። ከዛ ይሄ የምታዩት ነው። እቺ ካናቱ ላይ ወደ አንድ በኩል ዘወራ ተደረገች። ዘ በትክክል ተጽፋ፣ ከዛ አናቷ ላይ እንደዚህ ዘወር ማድረግ ማለት ነው። በአንድ በኩል ወይም በግራ በኩል ካለችዋ ቋሚ መስመር ላይ በዚህ በኩል ብታደርጉት ትክክል አይሆንም። በዚህ በኩል ነው መሆን ያለበት፣ ዝ። ከዚያ በቀኝ በኩል ዞረ፣ በቀኝ በኩል ያለው እግሩ አጠረ፣ ዞ ሆነ ማለት ነው። ዞ የሚባል ድምፅ የሚወጣው ሆህ የተመሰረተ አንድ ልጥራላችሁ። ና ወደ ቀጣዩ ፊደል የምንቀጥል ይሆናል። ዘ ዙ ዚ ዛ ዜ ዝ ዞ። እሺ አሁን ወደ ቀጣዩ ፊደል እንሄዳለን። እናንተ ሳብስክራይብ አድርጉ፣ እያንዳንዱን የምናዘጋጃቸው ትምህርቶች በሰዓቱ እንዲደርሷችሁ፣ እኛም የምናዘጋጃቸው ትምህርቶች ወደ እናንተ ማድረስ እንድንችል ሳብስክራይብ አድርጉ፣ ላይክ ሼር አድርጉ ለጓደኞቻችሁ ዠ ይህ የምታዩት ፊደል ከዘጋ ይመሳሰላል ግን ከአናቱ ላይ እንዲና እንዲ ዞር ዘወር አሉ ማለት ነው። ሁለት ቀጥ ያሉ መስመሮች ተቀምጠው ከዚያ ወደዚህና ወደ ዘወር ብለው ከወገቧ ላይ ታሰረች ወይም አንድ አግዳሚ መስመር ከወገቧ ላይ ሆነ የሚባል ፊደል ስለዚህ በእስክሪብቶች እነዚህም በትክክል እያያችሁ እየሳላችሁ መጻፍ ቻሉ፣ ተለማመዱ። እኔን ስጠራም እንደዚሁ እየጠራችሁ ፊደላትን እኔ ጋብራችሁ እየጠራችሁ ቪዲዮ እያስቆማችሁም እየደጋገማችሁ ተለማመዱ። በአጭር ጊዜ እነዚህም ፊደል ይዛችሁ ቃላትን፣ አረፍተ ነገርን እና ማንኛውንም መጻፍ ማንበብ እንዲችሉ ሆኑ።

አንዳንዱን ቅርጽም እንደዚሁ ይ በዚህ በኩል ያለውን ከዚያ ከእግሩ ላይ ዥ፣ በዚህ በኩል ሲያጠር እግሩ ወይም በግራ በኩል ሲያጠር ዣ፣ ከዚያ ከቀኝ እግሩ ላይ ቀለበት ዥ። ይኸው የምታዩት ካናቱ ላይ በትክክል ዥ ተጽፎ ይህ ነገር ሲጨመርበት ዥ፣ ከዚያ በቀኝ በኩል ሲያጠር ዥ ተጽፎ በቀኝ በኩል ያለውን አሳጥሮ መተው ማለት ነው፣ ዥ የሚባል ፊደል ሆነ። እሺ ይህንን ካያችሁ፣ ቀጣዩ ፊደል ይሄ ነው። ይሄ ደ ይባላል። ደ፣ ዱ፣ ዲ፣ ዳ፣ ዴ፣ ድ፣ ዶ። አንዴ ልድገምላችሁ እንደዚሁ በትክክል መጥራትን ትችሉ ደ፣ ዱ ዲ ዳ ዴ ድ ዶ የቅርጾቹ ልዩነት እያንዳንዳቸውን ማየት እንዳትረሱ እያንዳንዱን እየጻፋችሁ በደጋግማችሁ እየጠራችሁ ተለማመዱ። ይህን በመለማመድና እያንዳንዱን የፊደል ቅርጾች በመያዝ ከጽሁፍ ላይ እነዚህ እያንዳንዳቸው ድምጾች በቅደም ተከተል ተቀምጠው በሚያስፈልገው የድምፅ አወጣት እናንተ በምታወጡት የድምፅ አይነት በቅደም ተከተል ተቀምጠው ነው የሚነበቡት። እነዚህ ናቸው፣ የእያንዳንዳቸው ከፊደል ቤተሰብ ውስጥ የወጡ ቃላት ናቸው። መጽሐፍ የሚመሰርቱት ቃላት ተደራርበው እነዚህ ፊደላት በቅደም ተከተል ተቀምጠው ነው መጽሐፍ ሆኖ የሚወጡት እና እነዚህን ካልያዛችሁ መጽሐፍ ማንበብ አትችሉም። ስለዚህ እያንዳንዳቸውን ቅርጽዩ ይሄውዱ ዲ፣ ዳ፣ ዴ፣ ድ፣ ዶ በጣም በቀላል መንገድ ነው የምትይዙት። ይህን ያ የሚከብድ ነገር የለም። የሁለት ሁለተኛ ፊደላቸው ላይ ከሁሎቹም ላይ አግድም መስመር መጨመር፣ አምስት አምስተኛ ፊደላቸው ላይ ደግሞ ከ እንደዚሁ ቀለበት ቀለበት ነገር መጨመር ነው ሶስት ሶስተኛ ፊደል ላይ ደግሞ ጫማ ጫማ። ይሄው ሌሎቹን በፊት ያሳየው ናችሁም እንደዚሁ ናቸው። እነዚህን በትኩረት እያተመለከታችሁ እንደዚህ ከባድ አድርጋችሁ አታዩት፣ ቀላል ነው። ተለማመዱ እሺ። ቀጣዩ ደግሞ ይሄ ጀ ይባላል። እዚህኛው ጋር የሚለየው ይሄ ዥ ዢ ዣ ዦ። ብዙ ቤተሰቦቻችን ድምፁ ይመሳሰላል ምንድን ነው ልዩነቱ ስለሚል ነው። ይሄኛውን ደግሞ ያን ዤ ብለን ጠራናል። ይህም ደግሞ ጄ ጁ ጂ ጃ ጄ ጂ ጁ። አሁን ልዩነቱ ገብቷቸዋል በእርግጠኛ ነኝ። ስለዚህ ይህም ደግሞ የራሱን ቅርጽ አለው። አንዴ ደግሞ የሚል በላችሁ ጀ ጁ ጂ ጃ ጄ ጂ ጆ። ስለዚህ ቅርጾቹንም እንደዚሁ በትኩረት ተመልከቱ። ይሄው ይህ የመሰለ ፊደል ነው። ከአናቱ ላይ እንደዚህ ተደርጎበት ባይዘ ወይም በዋናነት የአንዱን ፊደል መያዝ ለሌላኛው ፊደል ለመያዝ ቀላል ነው። ደን የያዛችሁ ማለት ጀን ለመያዝ ይሄ ይህ ደን ትጽፋላችሁ። ከአናቱ ላይ እንደዚህ አድርጋችሁ አግድም አግድም መስመር ቀጠልማ አግድም አግድም መስመር ይህ ጄ ቤተሰብ በዛ ነው የተመሰረተ። ስለዚህ ይህን መያዝ ለዚህኛው ይጠቅማል። ተያይዞ ስለሆነ ይህን ያህል የሚከብድ ነገር የለም። የአንድ ፊደል መያ የአንዱን ፊደል በትክክል ቅርጹ ማወቅ ለሌላኛውም ስለሚጠቅም ይህን የዚህም ቤተሰብ ብትይዙ እነዚህም ከዚያው የተለየ የቅርጽ ልዩነት የላቸውም። ይ ከመጀመሪያው ፊደል ላይ ሆሪዞንታል ነገር የሁሎቹም እንደዚሁ ናቸው። የዚህን ቅርጽ በትክክል ተመልከቱ። ይሄው ጁ ከዛ ከግሩ ላይ ጫማ ጂ እዛ በዚህ በኩል አጠር ጃ እዚህ ላይ ቀለበት ጄ እዚህ ጋር ላይ ይሄው እንደዚህ ነገር ጂ እዚህ ጋር ላይ ወይም በቀኝ በኩል አግሩ አጠር ሲል ጆ ሆነ። የዛሬ ዝግጅት የመጨረሻው ፊደላችን ገ ይሆናል። በቀጣዩ ሌላ ዝግጅት የምናዘጋጃላችሁ ስለሚሆን ይህን ሳብስክራይብ ማድረግ እና ቀጣዩ ክፍል እንዲደርሳችሁ ማድረግ እንዳትረሱ። ሳብስክራይብ ላላረጋችሁ ማለት ነው፣ ሳብስክራይብ ላላረጋችሁ ሳብስክራይብ አድርጉ። እሺ፣ የዛሬው የመጨረሻው በዛሬው ዝግጅታችን የመጨረሻው ፊደል ገ ነው። ገ ጉ ጊ ጋ ይሄ ግ ጎ። እንግዲህ ይህ ፊደል የምታዩት የአባቶች ምርኩዝ ወይም የትልልቅ ሰዎች ምርኩዝ ይይዛሉ እነሱ ነው የሚመስለው። እህ ምርኩዝ የመሰለ ነገር ይሄው፣ ከጎኑ ላይ ከዚህ ጋር ላይ ጉ፣ ከእግሩ ላይ ጫማ ወደዛው ዘወር ያለ ጊ፣ ከዛ ግሩ እንደዚሁ ምርኩዝ ሆኖ ተሰርቶ ከዚህ ከግሩ ጠመም ጋ፣ ከዚያ ምርኩዙ ላይ ግሩ ላይ ቀለበት ጌ፣ ከዚህ ምርኩዝ ላይ ከአናቱ ላይ እንደዚህ ቀለበት ወይም ከዚህ ላይ ቀለበት ብታደረጉበት ማለት ነው። ሌላ ኮ ምንም እዚች ጋ ላይ ቀለበት ብታደረጉ ግ ይፌል ተምተ ግ ከዚያ ገ ከሚባል ፊደል ላይ እንደዚህ ወደ ላይ ቀጠል ጫር ብታደረጉ በስክሪብቶችሁ ገን ስላችሁ ጎ የሚባል ድምፅ አለው። በዛሬው ዝግጅታችን ከዚህ ላይ እናበቃለን። ቀጣዩን ክፍል ይዘንላችሁን መጠ ይሆናል። ክፍል ሶስትን ጠብቁ። ሳብስክራይብ ያላደረጋችሁ ሳብስክራይብ ማድረግ እንዳትረሱ። ሰላም ሁኑ ቤተሰብ፣ መልካም ጊዜ ይሁንላችሁ።